እኛም ያ ስህተት እንዳይከሰትበትና ሰላታችን ውድቅ እንዳይሆንብን፣ ሰላታችን ፉርሽ እንዳይሆንብን፣ ሰላታችን ተቀባይነት እንዳያጣ መጠንቀቅ ያለብን ስህተት ነው። ይሄ ምንድን ነው? ልብ ብላችሁ ተከታተሉኝ። እንዴት እንደሆነ አላሳያችሁ። በሁለቱ ስጅዶች መካከል አላሁ አክበር፣ አላሁ አክበር፣ አላሁ አያችሁ፣ እንዴት በፍጥነት ወደ ሁለተኛው ስጁድ እንደተመለ። አላሁ አክበር አላሁ አክበር። ወዲያው እዚህ ጋር ያለ ሩኩን አለ። ይሄም ሩኩን ምንድን ነው? በሁለቱ ስጁዶች መካከል መቀመጥ፣ ከዚያም በኋላ ቢያንስ አንድ ጊዜ ረቢ ግፊር ሊ ማለት፣ ከነቢ ስለ ላ ሰለም በተላለፈ። ለምሳሌ ሁለት ጊዜም የሚል አለ። ለማንኛውም ሱናው ሶስት ጊዜ ካደረግነው ከዚያ በላይም ካደረግነው አሪፍ ነው። ነገር ግን ቢያንስ ተቀምጠን፣ ልብ በሉ፣ አላሁ አክበር አላሁ አክበር ረቢ ግፊር ሊ ብዬ ከዛ መመለስ አለበኝ። ቢያንስ አንድ ጊዜ ከቻልኩኝ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ የቻልኩትን ያህል መደጋገም፣ ወይ ደግሞ ረቢ ግፊር ሊ ወርሐምኒ ወአፊኒ ኢላ አኸሬ። ይሄንን ማለት ለምን? ጡማእኒና የሰላት አርካን ከሆኑት አንዱ ሌላው፣ ጡማዕኒና ነው፣ ተረጋግቶ መስገድ ነው። ይሄንንም አሟላው አረጋገጥኩ ማለት ነው። ስለዚህ ወንድሞቼና እህቶቼ ወንድሞቼና እህቶቼ ይሄንን ሩክን ማሟላታችንን እናረጋግጥ። ማለትም በሁለቱ ስጁዶች አላሁ አክበር ብዬ ቀና ካልኩ በኋላ ተረጋግቼ ረቢ እግፊር ሊ ማለት እስክችል መቀመጥ አለብኝ። ከዛ በኋላ ወደ ስጁድ ከተመለስኩ ይቻላል። ነገር ግን ሁለቴ ካደረግኩ፣ ሶስቴ ካልኩኝ፣ ከዛ በላይ ካልኩኝ አሪፍ ነው። ሰላቴም ጡማእኒና ይሰጣል፣ ሰላቴን ያሳምርልኛል። አላህ ዘንድ ስብሓነ ተዓላ የሰላቴ ደረጃ ከፍ እንዲል አጅሬ የበዛ እንዲሆን ይጠቅመኛል። ስለዚህ አንቻኮል አሟልተን እንስገድ፣ አስተካክለን እንስገድ። አላህ ሱብሓነ ወተዓላ እኔንም እናንተን ወንድሞችን እናንተን እህቶችን ሰላታችንን አላህ ሱብሓነ ወተዓላ በሚወደው ነቢይ ሰለላሁ ዐለይሂ ወሰለም ባስተማሩንና ባሳዩን መሰረት የምንሰግድ ያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም። ሼር አድርጉ ለሌሎች አዳርሱ። እናስተካክል ሰላታችንን የሌሎችም ወንድም እህቶቻችን ሰላት የተስተካከለ እንዲሆን እኛም የበኩላችንን አስተዋጽኦ ይሄንን ቪዲዮ ለሌሎች በማድረስ ምን ማድረግ አለብን? የራሳችንን አስተዋጽኦ ወይ ደግሞ አጅር ለማግኘት ይህንን መወጣት አለብን። አዳርሱ፣ አጅር ነው። በዚች አንድ ጣትህ የምታደርጋት ሐሰና ምናልባት ከጀሃነም እሳት ወደ ጀነት ልታሸጋግር ትችላለች። ምናልባት ከዚች ዱኒያ ፈተና ከዚህ ዱንያ ጭንቀት ወደ ተሻለ ልምታሸጋግር ልትሆን ትችላለች። ስለዚህ ኸይር እንስራ፣ ኸይር እንስራ። አላህ ሱብሐነሁ ተዓላ ኸይር ወዳጆች አድርገን አዳሉ አለ አልኸይር ወደ ከይር የሚያመላክት ሰው ወደ ደግ የሚያመላክት አላህ ነቢይ ሰለላሁ ዓለይሂ ወሰለም ያሉት። አዳሉ አልኸይር ከፋኢሊሂ፣ ወደ ደግ ያመላከተ ሰውና እሱ ባመላከተው መሰረት ሰዎች ያስተካክሉ ሰላታቸውን የሰሩበት ከሆነ አንተ የነሱን አጅር አንተም ታገኛለህ። ልክ እነሱ ስላስተካከሉ አጅር እንደሚያገኙ ሁሉ አንተም አንቺም ታገኛለሽ። በሆድ መተኛት ይቻላሉ ወይንስ ክልክል?

አንድ ሰው መጣና አለ። በእግሩ ነካ አረገኛል። በእግሩ ነካ አረገኝና ተነስ አለኛል። ቀና ብዬ ስመለከት የአላህ መልክተኛ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ይሄንን አተኛኘት አላህ ሱብሓነሁ ወተዓላ ይጠላዋል ወይ ደሞ ይቆጣበታል አለ። እናም አሉኛ አለ ነቢ ሰለላሁ ዐለይሂ ወሰለም እሱ በሆዱ ተኝቶ ነበር።

ጀዛኩሙላሁ ኸይረን። ይህንን አተኛት ምን አሉ ዑለማዎች በዚህ ላይ አስተያየት ሲሰጡበት፣ ኢብኑ ባዝ ራህመቱላሂ አሌይ ይህ ሀዲፍ ተሕሪም እንኳን ባይደርስ የተጠላ ነው፣ ሀራም እንኳን ባይሆን እጅግ የሚጠላ ነገር ነው አሉ። ኢብኑ ዑሰይሚን ራህመቱላሂ አለይ ደግሞ ምን ይላሉ? ስለ ሐዲቱ ሲናገሩ አንድ ሰው ችግር ካለበት፣ ለምሳሌ ሆድ ውስጥ አየር ሞልቶበት የሚቸገር ከሆነ አየር እንዲወጣለት እና ለመሰለው ነገር መጠቀም ከፈለገ ችግር ካለ በአጠቃላይ አነጋገር ችግር የለውም አሉ። ነገር ግን ዑለማዎች ምን አሉ በዚህ ሐዲት ላይ አስተያየት ሲሰጡ፣ ለምንድን ነው ክልክል የሆነው ሲባል፣ አንደኛ ሐዲቱ የሚያመለክተው የጃሃንም ሰዎች አተያየት ነው። ነሰአሉላህ አሰላመተ ወል ዓፊያ ሁለተኛ ነገር አላህ ስብሓነው ተዓላ ይህንን ለአላህ የሚያጎበድድ ፊት እንግዲህ የሰው ልጅ ትልቅ ክብር ካለው የሰው ልጅ አካል ውስጥ ፊቱን ዝቅ አርጎ መሬት ውስጥ የሚወሽቀው ወይ ደግሞ የሚመርገው ለአላህ ስብሓነው ተዓላ ብቻ ብሎነ እና ይህንን ፊት ላለማዋረድ ነው የሚሉ ወለማዎች አሉ። ሌላው ሌሎች ወለማዎች ደግሞ ይሄ ሰው ይሄ አተኛኘት ሐራም የሚሰሩ ሰዎች ወንድ ለወንድ ማለት ነው፣ ሆሞሴክስዋል የሚባሉት የእነሱ አተኛኘት ነው ይባላል። አስአሉ ላ ሰላመት አላህ ሁላችንንም ከዚህ አይነት አስቀያሚ ድርጊት ይሰትረን ይጠብቀን እኛንም ዘርማንዘሮቻችንን ኡማውን በሙሉ እናም ይሄ አተኛኘት አስቀያሚ አተኛኘት ነው እና በዚህና በመሳሰሉት ምክንያት ሊሆን ይችላል አሉ ሐራም የተደረገበት ወይ ደግሞ ቢያንስ ቢያንስ የተጠላበት አሉ። ስለዚህ ጀዛከሙላሁ ኸይረን ይሄንን አተኛኘት ችግር ኖሮባቸው ለምሳሌ የሆድ ሕመም ያለው በአየር የተሞላበት አየሩ እንዲወጣለት ወይ ደግሞ ጀርባው ላይ ሕመም ያለበት ግዴታ በሆዱ መተኛት ካለበት እና በመሳሰሉት ከሆነ በስተቀር እንጂ እንዳትተኙ ነው የሚሉት ዑለማዎች። እንደው ምን አሉ ብን ዑሚን ሰው ልጅ መተኛት ያለበት አሉ በቀኝ ጎኑ ነው። ምክንያቱም ይሄ ሱና የነቢ ሰለላሁ ዐለይሂ ወሰለም ሱና የመጣበት አኳኋን ስለሆነ፣ ስለዚህ ጀዛኩሙላሁ ኸይረን ይህንን አተኛኘት ተጠባበቁ፣ ራቁት። ባረከላሁ ፊኩም፣ ይህንን ለማለት ባጭሩ ለመግለጽ ፈልጌ ነው። ባረከላሁ ፊኩም፣ ለሌሎች እህት ወንድሞቻችሁ ይድረስ ይድረስ ይድረስላችኋለሁ። አላህ ሱብሓነ ወተዓላ ቀናችሁን የተባረከ ያድርግላችሁ። ኑሯችሁ የተባረከ ይሁን። ጊዜያችሁ የተባረከ ይሁን። ህይወታችሁ የተባረከ ይሁን። ዘራችሁ የተባረከ ይሁን። አላህ ስብሀነሁ ወተዓላ ርዝቃችሁን ይባርክላችሁ፣ ሁሉን አኸራችሁን ያሳምርላችሁ። አላህ ስብሀነሁ ወተዓላ በኸይር ውስጥ የምትኖሩ ከክፉ የምትርቁ ያርጋችሁ። ጀዛኩሙላህ ኸይር። ለሌሎች አድርሱው፣ ኸይር ነው። ኸይር ማጋራት ከመልካም ስራ ነውና። ሰላም አለይኩም ወረሕመቱላሂ